ሀገራችን ላይ ሀይምዬ በጣም በውስጧ ብዙ ነገር የያዘች ነገር ግን በጥርሷ የምትደብቅ ጠንካራ መስላ ለመታየት የምትሞክር እጅግ በጣም ጀግና ጎበዝ የሆነች ሴት ስለሆነች ነው እንጂ ውስጧ ላይ ብዙ ቁስል አለ፣ ብዙ የተከፋችበት ነገር አለ፣ ብዙ ታሪክ አለ። እውነቴ ነው የምላችሁ ና ማለት ያው ሀይምዬ ናት ብቻ ሳይሆን እያንዳንዳችን ከጀርባችን ብዙ የተወጋጋ ቁስል አለ። ቢገለጥ ጀርባችን ማለት ነው፣ ብዙ ነገር አለ፣ ብዙ ብዙ ከባድ ቁስሎች አሉ። ና እንግዲህ ዛሬ ሀይሚዬ ያው ለብሩክ ብትነግሪ ትነጋገሩ ደስ ይለኝ ነበረ፣ ግን ደግሞ እንዳያችሁት እንግዲህ ቡራ ይጎዳ አለ። እውነት ለመናገር በጣም በቃ ሀይሚዬ ማለት ለሱ የደን ቧንቧ እንደማለት በሉት በቃ አለሷ። ምንም አይደለም። ብሩኬና ሀይምዬ ከብሩኬ ጋር ብትነጋገሩ ደስ ይለኝ ነበረ። ራስሽን ማሳረፍ ጥሩ ነው። ለራስሽ ጊዜ መስጠት ጥሩ ነው። ለራስሽ የሆነ ቦታ ወስደሽ እንትን ማለት ጥሩ ነው። ግን ደግሞ እሱ ቢኖር ማለት ብትነጋገሩ ደስ ይለኝ ነበረ። እንዴት ናችሁ? ቤተሰብ ደህና ናችሁ? ወይም ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ውድ ቤተሰቦች። ዛሬ ትንሽ የሚያስከፋና የሚያስደነግጥ ነገር ልበል፣ ያው ትንሽ ከበድ ይላል። ማለት አላደል ሃይምዬ ብሩኪን ጥለው ባትሄድ የሚለው እንትን ብሎኛል እና ሃይምዬ ተከፍታለች። እንግዲህ ከፍቶኛል፣ ትንሽ ደብሮኛል እና ለብቻዬ የሚሆን እፈልጋለሁ፣ ራሴን ማዳመጥ እፈልጋለሁ ብላ ነው እንግዲህ ይሄ እንትን ያለችው እና መሄድም አለብኝ መሄድ ስላለብኝ በቃ ብላ መልእክት ለቤኪ አስቀምጣ ነው እንግዲህ የተነሳችው፣ ማለት ነው እንግዲህ። ብዙ ነገሮችን አስቀምጨለታለሁ ብላ በደብዳቤ መልክ ግን፣ ይሄ በጣም ከባድ ነው ሃይሚ የምር እንደዚህ ባታረጊ ጥሩ ነበር። ቆንጆ ከዛ ባለፈ አንቺ ጎበዝ ሴት ነሽ፣ ጠንካራ ሴት ነሽ፣ አንበሳ ሴት ነሽ፣ ብዙ ነገር ያሳለፍሽ ሴት ነሽ። ስለዚህ በፍጹም ልትከፊና ሊደብርሽ አይችልም። ፍራንክም ከሆነ ያው ስራ ነው፣ ችግር የለውም፣ ስሩ። ፍራንክ ከሆነ ማለት ነው። ግን አደራ እራሳችሁን እንዳትጎዳዱ። ብሩኬ በጣም ነው የደነገጠው ዛሬ በጣም ማለት ነው ማለት ሀይምዬ ለምን ከፋት በምክንያት ሊከፋት ቻለ የሚለው ነገር ራሱ ሌላ ሌላ ህመም ሌላ ጭንቀት ሌላ ሀሳብ ነው የሚሆንበት እና በጣም ከባድ ነው። በነገራችን ላይ ህይወት የምትባለው ነገር ለሁላችንም አድካሚ ናት፣ በጣም ከባድ ናት እና ሀይሚዬ እኔ ብዙ ጊዜ በቃ ከኋላዋ ብዙ ነገር እንዳለ በህይወቷ ከባድ ነገር እያሳለፈች እንደሆነ በቃ በብዙ ነገሮቿ ታስታውቃለች። የሰው ልጅ ሁሌ ፈገግ አለ ማለት ደስተኛ ነው ማለት አይደለም። እሷ ጎበሴት ስለሆነች ነው እንጂ በሚዲያ ላይ እንኳን ስንት ነገር ትባላለች፣ ስንት ነገር፣ ሞራሏ እንዲነካ ከሚዲያ እንድጠፋ ብዙ ነገር ትባላለች እና እሷ ግን ማንንም በቃ በራሷ ዓለም በራሷ ኮንፊደንስ፣ በራሷ ጀግንነት ነው የምትኖረው። በጣም ጥንካሬዋን ያየሁበት ሌላ ሴት ቢሆን ሚዲያ ላይ ራሱ አይሰራም በዚህ ሁኔታ። እውነት ነው ምላችሁ በጣም ብዙ ነገር ቤተሰቧ ሳይቀር እየመጣ የዘቀ ያለምን በሀይሚ ላይ የማይወጣ እንከን በቃ የሆነ በቃ አንድ ስታስተካከል አንዱን እንከን ያወጡ ያወጡላታል። እና በጣም በጣም በብዙ ነገር ሀይሚ ብዙ ነገር ተሸክማ እየኖረች ሴት ናት። እውነት ነው ምላችሁ በጣም ብዙ ነገር ማለት ነው ይህ በውስጥ ራሱ ብዙ ምሰማቸው ነገሮች አሉ፣ ስለ ሀይሚ የሚባሉት በውስጥ በቃ በብሩኬም ማለት ማለት ይሆናል አይደለ? እሷን ለማሸማቀቅ የሚጥሩ ሰዎች አሉ። ግን ብሩኬ ማለት ደግሞ ለሀይሚ ብርታቷ፣ ጽናቷ፣ ጉልበቷ፣ ተስፋ በቃ ሁሉ ነገሯ ነው። ገባችሁ? የምትደገፈው ጋሻዋ ነው ብሩኬ። እሱም ደግሞ እስካሁን ድረስ ሀይሚጌ ምንም ነገር እንዳትሆን እንዳይከፋት፣ ከጎኗ በቃ ሁሌ እሷን እንዳስከበረ ትናንት ላይቭ ላይ ራሱ አይታችኋል። አንድ ሴት ልትሞጣ አሞጥ ፈልጋ ሀይሚን ታፈቅራት ነው የሚያ ስትል አፋፏን ነው ያላት፣ በቅመሜ እንዳትቀልጅ በቅመሜ አትቀልጅ ነው ያለው። ምን ያህል ለእሷ ጥልቅ ክብር በቃ በይሄድበት እሱ ያስከብራታልና። አንዳንዶቻችሁ ደግሞ ለብሩክ የሚያልሆነ ስም ሰጡ ሰዎች አላችሁ። ማለት ሁለቱን የምትወዷቸው ከሆነ ለምን ለያይታችሁ ማየት እንዳስፈለገ፣ እኔ ግን ወዳጆች ናችሁ ብዬ አላስብም። እኔ እንጃ። እኔን የሚወደኝ ሰው ባሌን ከጠላ እኔን እንደወደደኝ አልቆጥረውም፣ በጨራሽ አላስበውም። ምክንያቱም እኔ እናሱ አንድ ነን። ገባችሁ? አንድ ሰው ነን እኔ እናሱ። ስለዚህ እኔን የወደደ ግዴታ እሱን መውደድ አለበት፣ እኔን የጠላ ደግሞ እሱንም ይጥላ። እና ብቻ ግን ከባድ ነው። አሁን በምን እንደከፋት ለምን እንደከፋት እንትን የሚባለው ነገር የለም። አሁን እሱ ያለችው ትንሽ ከፍቶኛል ደብሮኛል እና ብቻዬን መሆን እፈልጋለሁ። አንዳንድ ጊዜ ብቻ መሆን ጥሩ ነው። በርግጥ እነሱን የምንወዳቸው ከሆነ መኖር ያለብን ለእነሱ ደስታ ነው። ገባችሁ? የእነሱን ደስታ ብቻ በማሰብ ከጎናቸው በመቆም አይዟችሁ በማለት ልንደግፋቸው ይገባል እንጂ እነሱን ለመጣል ለመጣል መሞከር የለብንም። እና ብሩኬ ደግሞ አይዞህ ወንድሜ፣ ሀይሚዬ እንደምትውድህ እናውቃለን፣ እንደምታከብርህ ካንተን ማጣት እንደማትፈልግ እናውቃለን። እና አይዞኝ፣ ሁሉም ነገር ይስተካከላል በእርጋታ ሄደህ የኔ ቆንጆ የኔ ቅመም ለምን ከፋብኝ? ምን ሆንሽብኝ? ሁለተኛ ነገር ደግሞ ቢከፋሽስ እኔን እንዴት ጥለሽኝ ትሄጃለሽ? እንዴት በቃ ለምን ለእኔ አነግርኝም? ብላ ያው ቀስ ብለ ሀይብዬን ከዛ ትመልሳለች ትረጋጋለች ብዬ አስባለሁ። በነገራችን ላይ እኔ ጭራሽ ያልፋል ብዬ አላሰብኩም። ፕራንክ ነው ብዬ ነበረ። ፕራንክ ነው ያው መጨረሻ ላይ ፕራንክ መሆኑን ተነግሯለች ምናምን ብዬ ነበር ግን መጨረሻው እንዳያችሁት ሄዷል። ፕራንክም ከሆነ ስራ ነው ቻናላቸው። አሁን እውነት ለመናገር ሰው ወሬ ነው የሚወደው። በቃ መጣላት፣ መጨቃጨቅ፣ መነፋቀር የሆነ ግርግር ነው የሚወደው ሰው እና አዲስ ኦዲየንስ የሚመጣው እንደዛ አይነት ነገር ሲኖር ነው። እና ሀይሚዬ የፈለገ ነገር ቢከፋት ብሩኬን ጥላት ሄድን ብዬ አስባለሁ። ግን በቃ ወይ ፕራንክ ነው ወይ ደግሞ እንግዲህ እግዚአብሔር ነው የሚያውቀው። እና ጨረቃ ፋሚሊ ደግሞ እንዳደነግጡ ቻናላቸው እስካሁን ድረስ ብሩኪ አሁን በጣም በጣም ቆይቷል፣ ሶስት መቶ ሺህ ለመግባት በጣም ነው የቆየው። በጣም እና ሳውንድ እንዲህ አይነት ነገር ካላየ ሰብስክራይብ አያደርግም። ለምን እንደሆነ አላቅም ሃይሚም ደግሞ ሁለት መቶ ሀምሳ ኦልሬዲ ወደ ሁለት መቶ አርባ ስድስት ትደርሳለች። ግን በጣም እንደነሱ ስራ፣ እንደነሱ ብርታት፣ እንደነሱ የሚሰሩት ማለት የሚለቀቀው ቪዲዮ አስቡ በጣም ኢምፖርታንት፣ አስተማሪ፣ አሪፍ የሚባል ቪዲዮ ነው። አስተማሪ የሚባል ቪዲዮ ነው እና ግን ሰው ሰብስክራይብ አያደርግም ና አንዳንዴ ስታስቡት በቃ ግርግር ዝግርግርም አንዳንዴ አስፈላጊ ነው በቃ አስፈላጊ ነው በቃ። ሰው የፈለገው ምንም ማድረግ አይቻልም። እና ደረውን ልጆቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ድምጽ እየገባብኝ ነው መንገድ ላይ ስላለው ነው።